ሰላም ሰላም ውድ የሰኒ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በገጣሚ ህሌና ደሳለኝ የቀረበ የእረኛ ታሪክ ነው። በወግ መልኩ ነው ያቀረበችው፣ እንከታተል። ለአካሌ ከአንዲት ንትፎጣና ጥብቆ ለእግሮቼም መንገድ ካሳሳው አንዲት በረዋሶ በቀር ኖሮኝ የማያውቅ ምስኪን አሽከር ነኝ። ለጌቶቼ ግን ታዛዥረኛ በጎቻቸውን ሳግድ፣ ላሞቻቸውን ስጠብቅ፣ ውሃ ከወንዝ ሳመጣላቸው፣ በየመስኩና በየጎራው ስላላክ፣ በፈለጉኝ ሁሉ ስገኝ፣ እኔ ትንሽ እያሽከር የአሳዳሪዎቼ ልብ ሞላው። ተመስገን። የእናቴን አፍቆት የእህት ወንድሞቼን ትዝታ አሸንፎ ከምስኪን ቤቴ ስደዱኝ ዘመን ቢቀየር ጨርቅ ቀይሩልኝ ሳልል እህል ቢመረኝ በየመስኩ ሳላኩ ተመትም ለአራት ዓመታት ከጌቶቼ ቤት ተገዛው በታዛዥነቴም ደስ የተሰኙ ጌቶች አንዲት መልኳ እጅግ ያማረ ጊደር ሸልሙኝ። ደስታዬ ወሰን ጠፋው። ትንሽ ልቤ ሐሴት መድረሻ ሳጣት ጊደሬዋ የኔ ጊደር፣ የባይታው አራሽ ከር ወዳጅ፣ የአገልግሎት ዘመን ማስታወሻዬ፣ የትጋቴ ክታብ፣ የልጅነት ጉልበቴ በረከት፣ አይኖችሽ ታማኝነቴን፣ ድንጉጥነቴን፣ በሕፃን ልቤ የሸሸኩትን ናፍቆት፣ ህመም፣ ረሃብና ጥማት ያባብልልኛል። የኔ ፀሐይ፣ በዘመኔ ለመጀመሪያ ጊዜ የተቸርኩሽ ስጦታዬ፣ ሰው እንደሆንኩ ያስታወስኩብሽ አደራዬ እነሆ ንብረትህ ብትሻ አብልተህ አጠንክረህ አርብተህ ታርፍ ታፍራለህ ብትሻም ሽጣት የወደድከውን ሸምት የተባልኩብሽ የለም የለም አንቺንም አልሸጥሽም ለሆዴ ለልብሴ አድልቼ ከገበያ አላቀርብሽም ብዬ ድህነቴን የመረጥኩብሽ ውሃ ሲያንስሽ ከጥማቴ ቀንሽ ያጠጣውሽ አንቺ ማለት ለእኔ ጊደር ብቻ አይደለሽም። የልጅነቴ፣ የዝምታዬ፣ የታዛዥነቴ፣ የናፍቆቴ፣ የረሃቤ ማታለያ ነሽ። ኋላም እለት እለትን እየወለደ ጊደሬ መጠንከር ስትጀምር ከጌቶች በሬ ጋር ለሳምንት አውያት ጸነሰችልኝ። ተመስገን። የልጅነት ትጋቴ ተባረከ። ጊደሬም ላም ሆነችልኝ። የሁለት ወይፈኖች ጌታ አደረገችኝ። ልጅነት ቀረከ እንግዲህ ከእንግዲህ ልጅነት ቀረከ እንግዲህ፣ ክብር ለበስኩኝ። ያ ትንሽዬ አሽከር ከእናት ከአባቱ ቤት በድህነት ሲሰደድ ከአንዲት ጥብቆና ንትፎጣ ውጭ ያልነበረኝ አሽከር ዛሬ በትንሿ ጊደሬ ብርሃን አየው የአሽከርነት ዘመን የታደሰ እያለ ወደ ዋናው ታሪኩ ይገባል ማለት ዘንድ ደስ ይላል። እሺ የዘኔ ዘመቻዬ ቤተሰቦች ቪዲዮውን እስከ መጨረሻ ስለተከታተላችሁልኝ ከልብ አመሰግናለሁ። እንዲሁም በቀጣይ አጫጭር ቪዲዮዎች እንደዚህ ይለቃለሁ እየገባችሁ፣ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁና አትርሱ። መልካም ጊዜ ይሆንላችሁ።